እያንዳንዷ ጠብታ ህይወት ልታድንም ልታጠፋም ትችላለች በአለም ላይ ባሉ ጤና ተቋማት ውስጥ የሚሊዮን ሰዎችን ህይወት የታደገ አንድ ቀላል ህክምና አለ የውሃ ምግብ ህክምና ወይም ፍሉድ ቴራፒ ማኔጅመንት ነገር ግን ይህ የውሃ ምግብ ምንድን ነው በውስጡ ምን ይዘት አለው ምን ያክልስ ይሰጣል ለማን ይሰጣል መቼ ይሰጣል የሚለውን ነገር በሚገባ ማወቅ አለብን በተለይም ደግሞ ለትንሽ ልጆችና በጽኑ ለታመሙ አረጋውያን ወይም ደግሞ አዋቂዎች የሚሰጠው ይህ የውሃ ምግብ በአግባቡ ካልተሰጠ ህይወትን እስከ ማጥፋት ይደርሳል። በዛሬው ፕሮግራማችን የምናየው ስለ ፍሉድ ማኔጅመንት ወይም ደግሞ የውሃ ምግብ ህክምና ምን ይመስላል የሚለውን ነገር ይሆናል። ከጨቅላ ህጻናት እስከ አረጋውያን ድረስ በሚገኙ እድሜ ክልል ባሉ ሰዎች ወይም ህሙማን ላይ የሚሰጠው ይህ የውሃ ምግብ ህክምና ወይም አሰጣጥ እንዴት ነው? ምን አለው? ምን አይነት ነው? አይነቶች ስንት አይነት የውሃ ምግብ አይነቶች አሉ ለመቼ ለማን ምን አይነት የሚለውን ነገር ለማየት እንሞክራለን። ይህ ቪዲዮ በጤና ስራ ላይ ላሉ ባለሙያዎች ለተማሪዎች እንዲሁም ለተማሪዎች እንዲሁም ደግሞ ለታካሚ ለታካሚዎች እና ለአስታማሚዎች ስለሚጠቅም ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱም። የውሃ ምግብ ህክምና ምንድን ነው? ወይም የፍሉር ቴራፒ የውሃ ምግብ ህክምና የምንለው በሰውነታችን በተለያየ ምክንያት ውስጥ ያጣውን የውሃ ምግብ ወይም ውሃና ኤሌክትሮላይት የመመልስ እንዱም ደም ሊሆን ይችላል የመመለስ ሳይንስ ነው። ሰውነታችን ስልሳ በመቶ የሚሆነው ክፍሉ ውሃ ሲሆን ይህም ልባችንን እንድትመታ አንኩላታችን ስራዋን ባግባቡ እንድታጠራ አይምሯችን ደግሞ ስራውን ባግባቡ እንዲያከናውን ያግዛል። በጠቅማጥና ቶኪያ በቃጠሎ በደም መፍሰስ በተኮሳትና በሌሎች ምክንያቶች በሰውነታችን ውስጥ ያለው ፈሳሽ ሲያልቅ ይህ ህዋ ምግብ ህክምና ህይወት አድን ወይም ደግሞ ላይፍ ሰርቫይቨር ነው ማለት ነው። የውሃ ምግብ ህክምና አይነቶች። የውሃ ምግብ ህክምና አይነቶች ወይም ደግሞ ታይፕስ ኦፍ ፍሉድ ቴራፒ የምንላቸው በዋናነት በሶስት እንከፍላቸዋለን። እንደ ታካሚያችን የህክምና አይነት እና ፍላጎት የውሃ ምግብ ህክምና በሶስት እንከፍላቸዋለን። እነሱም ሜንቴናንስ ቴራፒ፣ ሪፕሬስመንት ቴራፒ እና ሪሴስቴሽን ቴራፒ እንላቸዋለን። ሜንቴናንስ ቴራፒ የምንለው በአፋቸው ምግብ እንዳይወስዱ ለተከለከሉ ወይም ደግሞ መውሰድ ለማይችሉ ህማን ወይም ታካሚዎች የሚሰጥ የፍሉድ ቴራፒ አይነት ነው። ለምሳሌ እዶ ጥገና ሊሰራላቸው የሚቆጣጠሩ የተያዙ ሰዎች ወን ወይም ደግሞ ወደ ቀዶ ጥገና ሊገቡ ያሉ ሰዎች እና ከቀዶ ጥገና በኋላ ወይም ፖስት ኦፕሬቲቭ ቴራፒ ላሉ ህሙማን የሚሰጥ የፍሉድ ቴራፒ አይነት ነው። ሁለተኛው ሪፕለስመንት ቴራፒ የምንለው በህመም ወይም በአደጋ ምክንያት የወጣውን ፈሳሽ የምንተካበት ወይም ደግሞ ሪፕለስ የምናደርግበት የፍሉድ ቴራፒ አይነት ሲሆን በተለይም ተቅማጥ፣ ቃጠሎ እና አክቲቭ ብሊዲንግ በሚያጋጥሟቸው ወይም ደግሞ ከፍተኛ የደም መፍሰስ ባጋጠማቸው ህሙማን ላይ የሚሰጥ የፍሉድ ቴራፒ አይነት ነው። ሶስተኛው ሪሰስቴሽን ቴራፒ ይባላል። ሪሰስቴሽን ፍሉ ቴራፒ የምንለው ድንገተኛ በሆነ የህክምና አጋጣሚ እንዲሁም ሾክ በሚያጋጥምበት ጊዜ የደም ዝውውር ለውል ወደነበረበት ለማስተካከል ወይም ደግሞ ሪፕለስ ለማር ሰርኩላተሪን ሪፕለስ ለማድረግ የምንሰጠው የፍሉ ቴራፒ አይነት ይሆናል። ማለት በተለይም ሴፕቲክ ሾክ የሚባለው የሾክ አይነት ሲያጋጥም ይህ በኤመርጀንሲ በድንገተኛ ክስ ሲገጥምን ሪሰስቴሽን ፍሉ ቴራፒ እንሰጣለን ማለት ነው። የፍሉድ አይነቶች ስንቶች ናቸው? ስንት አይነት የፍሉድ አይነቶች አሉ? የውሃ ምግብ አይነቶች ወይም ደግሞ የውሃ ምግብ የምንሰጣቸው አይነቶች በዋና እነዚህም በሶስት ይከፈላል። እነሱም ክርስታሎይድ፣ ኮሎይድ እና ብሎድ እንላቸዋለን። ክርስታሎይድ የምንላቸው የውሃ ወይም የውሃ ምግብ አይነቶች ወይም ደግሞ ፍሉድ አይነቶች በዋናነት በተቅማጥ እና በትውካ ወይም ደግሞ በሌሎች ምክንያቶች ያጣነውን ውሃና ኤሌክትሮላይት ሪፕለስ ለማድረግ ወይም ደግሞ ለመተካት የምንሰጠው የውሃ ምግብ አይነት ነው። እነሱም ኖርማል ሳላይን፣ ሪንገር ላክቴት እና ዲ ፋይቭ ደብሊው ዴክስትሮስ ዊዝ ዋተር ያካትታል። ኮሎይድ የምንላቸው እነዚህ ፍሉድ ፕላዝማ ቮሊም ኤክስፓንደር ይባላሉ። በውሃ ምግብ በውሃ ምግብ ወይም ክሪስታል በሆኑ ፍሉዶች ርስ መመለስ ያልቻሉትን ሰው ወይም ሾክ ውስጥ የገባብን ሰው እነዚህ ኮሎይድ በሚባሉት የፍሉድ አይነቶች ይሰጣል። ማለት በእነሱ በመስጠት ሰርኩላቸው ፕላዝማ ቮሊዩምን ኤክስፓንድ ወይም ማስፋት ይቻላል ማለት ነው። እነዚህም እንደምሳሌ የሚጠቅሳቸው አልቡሚን፣ ዴክስትራና ሄታስትራች ይባላሉ። ሶስተኛው የፍሉድ አይነት ብለድ ነው ደም ለምሳሌ ሰዎች በወሊድ እንዲሁም በድንገተኛ የመኪና አደጋ በጥይት በመቁሰል በሌሎች ምክንያቶች በሚፈጠር የደም መፍሰስ ምክንያት ሰዎች ደም ሲያንሳቸው ደም እንሰጣለን። ኮል ብለድ እና ፓክድ አርቢሲ ናቸው ማለት ነው። ይህን ካልን ለአዋቂና ለህፃናት የውሃ ምግብ ወይም ደግሞ ፍሉድ እንዴት ይሰጣል የሚለውን ነገር እንመለከት። አንድ አዋቂ የውሃ ምግብ ለአንድ አዋቂ የውሃ ምግብ ከመስጠታችን በፊት ማድረግ ያለብን ዋና ዋና ነገሮችን እንመለከት። የመጀመሪያው አስስ ሀይድሬሽን ሌቤል ነው። ሃይድሬሽን ሌቤል ማለት ምን ያክል ፍሉድ አጧል ወይም ሉስ አድርጓል፣ ምን ያክል ሲያስፈልጓል የሚለውን ነገር ምንለይበት ነው። እሱን መጀመሪያ አስስ ስናደርግ ከንፈሩን አፉን ከንፈሩን እና ምላሱ መድረቁን እናያለን ማለት ነው። እንዲሁም ደግሞ ስኪን ተርጀር የምንለው ቆዳው የመለጠ ጣቅም ምን ያክል ነው የሚለው ነውም ስኪን ተርጀሩን እናያለን ያለን ያይን መጎድጎዱ ወይም ደሞ ሰንካን ያስካለው እና የደም ግፊት መውረዱን ሎ ብለድ ፕሬሸር እና የደም ምቱ የልብ ምቱ ወይም ደግሞ ፓልስ ሬቱ ዊክ መሆኑን እናያለን። ሁለተኛው ቹዝ ኮሬክት ፍሉድ ነው፣ ትክክለኛው ፍሉድ መምረጥ ነው። በተለይም ዳይድ ዳይድሬሽን ሌቭሉን ቼክ አደረግነ በኋላ ምን አይነት ፍሉድ ነው የሚያስፈልገው የትኛው ፍሉድ ነው የሚለውን ነገር እንለያለን። በተለይም ደግሞ ዲሃይድሬሽን ሲቪር ዲሃይድሬሽን ከሆነ ሬንገር ላክቴት እና ኖርማል ሳላይን ብንሰጠው ከዲሃይድሬሽን መመለስ እንችላለን። ሾክ ውስጥ ተገባብን ሰው ና የምንሰጠው ደግሞ በዲሃይድሬሽን ምክንያት ሾክ ውስጥ ሲገባ ራፒድ አይቪ ኢንፊዥን ሀያ እስከ ሰላሳ ኤምኤል ፐር ኬጂ እንሰጣለን ማለት ነው። ከዛ ወደ ሜንቴናንስ እንደገባለን። ሜንቴናንስ ላይ ዴይሊ የሚያስፈልገውን ፍሉድ ስለሆነ የሚያካትተው ሜንቴናንስ ላይ ከሁለት እስከ ሶስት ሊትር በ24 ሰዓት ይሰጣል ማለት ነው። ፐር ሃወር ከ2 ከ3 ሊትር በ24 ሰዓት ይሰጠዋል። በተለይ በሜንቴናንስ ላይ የምንሰጠው ኖርማል ሰላይን ብቻ ሳይሆን ዲ5 ወይም ዲክስትሮስ ዋትር ፕላስ ዊዝ 0.5 ፐርሰንት ኖርማል ሰላይን ወይም ሀፍ ሳላይን ና ሀፍ ኖርማል ሳላይን ና ዲ5 ነው ማለት ነው። ይሄ ምንድን ነው ዲ5 መጨመራቸው በሜንቴናንስ ጊዜ የግልኮስ መጠኑ እንዳይወርድ ወይም ደግሞ ሃይፖግላስሚያ እንዳይገባ ይከላከልናል። የስኳር መጠኑ እንዳይወርድ ነው ዲፋይፍ ደብል ወይም እንጨምረው ማለት ነው። ሶስተኛው ክሎዝሊ ሞኒተር ማድረግ አለብን። አይቪ ፍሉድ ስለሰጠን ብቻ ሰውየውን ችላ ብለን ከተው ነው። አንደኛው አይቪ ላይኑ ሊክ ያደርግን አይቪ ካኖ ሊክ አድርጎ ፍሉዱ ወደ ሰውነ ሳይገባ በመፍሰስ በቂ የሆነ ፍሉድ ላያገኝ ይችላል። በሁለተኛ ደግሞ ፍሉድ ኦቨርሎድ በመምጣት ሰውየውን ህይወቱን ሊያሳጣን ይችላል ማለት ነው። አነስተኛ ፍሉድ መስጠት ወይም ደግሞ ከፍተኛ ወይም ፍሉድ መስጠት። አነስተኛ ፍሉድ ከሰጠነው ሰውየው ሾክ ውስጥ ይገባል። ከመጠን በላይ ከሰጠነው ደግሞ ፍሉድ ኦቨርሎድ በመግባት ወይም ደግሞ ከመጠን በላይ የውሃ ምግብ በመውሰድ ህይወቱን ሊያሰጣን ይችላል ማለት ነው። ለአዋቂዎች ይህን ካልን ለልጆች ደግሞ የምንሰጠው የውሃ ምግብ ምን ይመስላ የሚለውን ነገር እንመልከት። ለልጆች የምንሰጠው የውሃ ምግብ ህክምና ወይም ፍሉድ ማኔጅመንት በተለይም ደግሞ በጣም ከፍተኛ ጥንቃቄ ይፈልጋል። ምክንያቱም የህፃናት ፊዚዮሎጂ ወይም አናቶሚና ፊዚዮሎጂ አዋቂዎች የተለየ ነው ማለት ነው። የህፃናት ሰውነት እስከ ሰባ በመቶ የሚሆነው ውሃ ሲሆን በዚህ ውሃ የያዘ ነው። ኩላሊታቸው የማጣራት አቅሙ ደካማ ነው። እንዲሁም ለዲሃይድሬሽን ወይም ደግሞ ለፈሳሽ እጥረት የመጋለጥ እድላቸው ከፍ ያለ ነው። በዚህ ምክንያት ለህፃናት የሚሰጠው የውሃ ምግብ ከሌሎቹ ከፍ ያለ ጥንቃቄ ከአዋቂዎች በተለየ ከፍ ያለ ጥንቃቄ ያስፈልጋል ማለት ነው። ለአንድ ህፃን ወይም ለአንድ ልጅ የውሃ ምግብ ወይም ፍሉድ ከመስጠታችን በፊት አምስት ዋና ዋና ነገሮችን በሚገባ ማየት አለብን። መጀመሪያው ዲሃይድሬሽን ሌቪላቸውን ሀሰስ ማድረግ ነው። ሀሰስ ዲሃይድሬሽን ሌቨል በደብሊዎቹ በዓለም አቀፍ የጤና ተቋሙ ደብሊዎቹ ክላስፊኬሽን ማለት ነው። የህፃናት ዲሃይድሬሽን ሌቨል በሶስት እንከፍለዋለን። ኖ ዲሃይድሬሽን፣ ሳም ዲሃይድሬሽን እና ሲቪር ዲሃይድሬሽን በለን ማለት ነው። ለኖ ዲሃይድሬሽን ክላሲፊኬሽን ወይም ደግሞ የሰው ለኖ ዲሃይድሬሽን ክላሲፊኬሽን ማኔጅመንታችን ምንድነው? አንደኛው ምግብና ጡት እንደ አቋርጦ ማድረግ ወይም ደግሞ ጡት ማስቀጠል፣ ተጨማሪ ምግቦችን መጨመር፣ ለምሳሌ ምሳ ከሆር ከምሳሌ መክሰስ መጨመር እንዲሁም ደግሞ እናትየዋ ዳንጀር ሳይኖችን የምንላቸውን ነገሮች እንዴት ላይ ልጁ የበርከም ነገር ካለ ቶሎ ቶሎ የማስታወቅ ካለ እንደዚህ እንደዚህ እና ዳንጀር ሳይን የምንላቸው ነገሮች ኢንፎርም ማድረግ ወይም ማሳወቅ እና ሲምፕቶሙ ከተባባሰባት ቶሎ ወደ ህክምና ተቋም እንድትመጣ ማድረግ ያስፈልጋል። ሽላይ ደግሞ ሪፕለስ ማድረግ ነው ፍሉዱን ሳምዲሃድሽሽላይ ምን አለ ፍሉድ ሎስ አለ ፍሉድ ሎስ ስላለን ሪፕለስ ነው የምናደርገው በኦርስ ሊሆን ይችላል በኦራል ሃይድሬሽን ሳልት ሊሆን ይችላል ወይም ደግሞ በአይቪ ማለት ነው ምንድነው ፍሉድን ሪፕለስ ምናደርገው ሲቪር ዲሃይድሬሽን ግን ምናደርገው ሪሳስቴሽን ታይፕ ነው የምንከተለው፣ ኢሚዲየትሊ ነው በምን ማድረግ ያለብን፣ በሪንገር ላክ ወይ ኦ አዘርዋይዝ በኖርማል ሳላይን ሪሳስቴት የምናደርጋቸው። ሶ ለህፃናት ዲሃይድ እንደ ዲሃይድሬሽን ላይ ብላቸው ሜንቴናንስ ሪፕለስመንት እና ሪሰስቴሽን ፍሉድ እንሰጣለን ማለት ነው። በዲሃድሬሽኖችን ላይ ብል ካየን ስለዚህ የመጀመሪያው አስስት ዲሃድሬሽን ነው። ሁለተኛው ኳልኩሌት ዘ ፍሉድ ኒድ ነው፣ የሚያስፈልጋቸውን ፍሉድ ኳልኩሌት ማድረግ ያስፈልጋል። ኳ የህፃናትን የፍሉድ ፍላጎት ኳልኩሌት የምናደርገው ምን በመጠቀም ነው? ሆሊደይ ሴጋር ፎርሙላ ይባላል። ይሄ ሆሊደይ ሴጋር ፎርሙላ የምንለው መቶ ሀምሳ ሀያ የሚሉን ፎርሙላዎች ይከተላል ማለት ነው። ምንድን ማለት ነው መቶ ሀምሳ ሀያ ማለት በመጀመሪያው ዘፈርስቴን ኬጂ መቶ ኤሚል ፐርኬጂ ፍሉድ እንሰጣለን ዘኔክስቴን ኬጂ ደግሞ ሀምሳ ኤሚል ፐር ኬጂ እንሰጣለን ዘሬስት ወይም ደግሞ ዘኔክስት ኬጂ ደግሞ ሀያ ኤሚል ፐር ኬጂ እንሰጣለን ማለት ነው። ይህን በምሳሌ ለማስቀመጥ አንድ የሀያ አምስት ኪሎ ያለው ልጅ የፍሉድ ማንጅምት ወይም ደግሞ የውሃ ምግብ እንድንሰጠው ብንታዘዝ ምንድን ነው የምናደርገው ማለት ነው የመጀመሪያውን አስር ዘፈርስቴን በመቶ እናባዛለን ማለት ነው። ሁለተኛውን አስር በስንት እናደርጋለን? በሀምሳ እናባዛለን ማለት ነው አስር ሲባዛ በሀምሳ ሶስተኛው ደግሞ የቀረን አምስት አደለ አምስት ሲባዛ በሀያ አድርገን ለሀያ አራት ሰዓት እንሰጣለን ማለት ነው። ኳልኩሌት እናደርጋለን ፍሉድ። ሶስተኛው ሾክ ውስጥ በሚገባ ለመጡ ሾክ ውስጥ ነው ለገቡ ሾክ ውስጥ ለገቡ ወይም በሃይፖቮሎሚክ ሾክ ለገቡ ልጆች የምንሰጠው ፍሉድ ምንድን ነው ማለት ነው። ሀያ ኤሚል ፐር ኬጂ ነው የምንሰጣቸው ሀያ ኤሚል ፐር ኬጂ ሬንገር ላክቲት እንሰጣቸዋለን ማለት ነው ከዛ ፍሉድ ለሾክ የሚሰጡ ይሄ ከሆነ የምናደርጋለን ማለት ነው አራተኛ ደግሞ አንት ነው አዲቲቮችን እንጨምራለን አዲቲቭ ማለት ተጨማሪ ነው አንድ ህፃን ሜንቴናንስ ፍሉድ ላይ ሆኖ የውሃ ምግብ ሰጠነው በሜንቴናንስ ወይም ደግሞ በሪፕለስመንት ፍሉድ ከሰጠነው ወይም በሪሳስቴሽን ሊሆን ይችላል ፍሉድ ከሰጠነው በኋላ ዩሪን አውትፑት ካለው አፍተር ዩሪን አውትፑት ኬሲኤል ወይም ደግሞ ፖታሽም ሀያ ሚሊሞል ፖታሽም ክሎደር ወይም ኬሲኤል እንሰጣለን። ይህን የምናደርግበት ኖርማል ሳላዊ ፉልዶችን ሲወስድ ኖርማል ሳላዊ ሬንገር ሲወስድ በቂ የሆነ ፖታሽየም አያገኝም። በተቂ የሆነ ፖታሽም ካላገኘ ደግሞ ልጁ ሃይፖ ካሊሚያ ወይም ደግሞ የፖታሽየም ሌብል ሎ ይሆናል። ስለዚህ አንድ ልጅ ፍሉድ ሎስ ካደረገ ወይም ፍሉድ ከሰጠ ነው በኋላ እና ዩሪን አውትፖት ካለው ዩሪን ሽንት ከሸና ሀያ ሚሊሞል ፖታሽየም ክሎራይድ ወይም ኬሲኤል መስጠት መቻል አለብን ማለት ነው። አምስተኛው እና የመጨረሻው ምንድን ማድረግ አለብን? ሞኒተር ማድረግ ያስፈልጋል ማለት ነው። መከታተል ምንድን ነው ፍሉድ ከሰጠናቸው በኋላ የዩሪን አውትፑታቸው ለህፃናት ዋን ኤሜል ፐርኬጅ ፐር ሃወር ነው የሚሆነው። ዋን ኤሜል ፐርኬጅ ፐር ሃወር። ስለዚህ ዩሪን አውትፑታቸውን እሱን ማረጋገጥ ያስፈልጋል። ሁለተኛው ኤሌክትሮላይታቸውን ኤቭሪ ትዌንቲ ፎር ሃወር ቸክ ማድረግ አለብን ማለት ነው። በየ24 ሰዓቱ የኤሌክትሮላይታቸውን ቸክ ማድረግ የሶዲየም፣ የፖታሽየም፣ የሌሎችንም የፖታሽየም ሌብል ቸክ ማረግ ያስፈልጋል። ሌላው ሞኒተር ላይ በጣም መጠንቀቅ ያለብን ነገር ምንድን ነው? ሳይን ፍሉድ ኦቨርሎዶችን በደንብ መለየት ያስፈልጋል። ለምሳሌ ሶልን ይሄ ምንድነው? የእግር ማበጥ ሊሆን ይችላል። ክብደት መጨመር ሊሆን ይችላል። ፊታቸው ወይም ፐፊ የማበጥ አይናቸው አካባቢ ማበጥ እና ለንግ ክራክል ሳውንድ ሳምባቸውን ስንሰማው ክራክል የሆነ ሳውንድ ከሰማን ፍሉድ ሳይኖር ፍሉድ ኦቨርሉድ አለ ማለት ነው። ስለዚህ ይህን ሞኒተር ማድረግ ያስፈልጋል። ሌላው አይቪ ላይ ናቸው ሊክ እንዳያወጥ ቁስለን ኢንፍሌምድ እንዳይወር ወይም ፍሌባይተስ እንዳይኖር እሱን ሞኒተር ማድረግ ያስፈልጋል ማለት ነው። ከዚህ በተጨማሪ ስፔሻል ኮንዲሽን የምንላቸው አሉ። በፍሉድ የማኔጅመንት ጊዜ ወይም በውሃ ምግብ በምንሰጥበት ጊዜ ለሁሉም ህጻናት ወይም ደግሞ ለሁሉም ታካሚ ለአዋቂ ሚሆን ለህጻናት አንድ ተመሳሳይ አይደለም። ስፔሻል ኮንዲሽኖች ሲሆኑ የሉ የተለየ ጥንቃቄ የሚያስፈልጋቸው ህሙማኖች አሉ። ለምሳሌ ከነዚ ውስጥ አንደኛው በከፍተኛ የምግብ ጥረት ውስጥ ላሉ ልጆች ወይም ደግሞ ሲቪር ማልኑርሽ ላሉ ልጆች ላይ ዲያሪያ ሲኖራቸው የምሰጠው ፍሉድ ከሌላው ይለያል። ስፔሻል ፍሉድ ነው የምንሰጣቸው። እሱም ሪዞማል ይባላል። ሪዞማል ማለት ነው እንደ ኦርስ አይነቱ ነው ግን ኦርስ አይደለም። ሪዞማል በአፍ ኦራል ነው የሚሰጠው ማለት፣ ይሄ ስፔሻል ፍሉድ ነው የሚባለው። በነገራችን ላይ ሪዞማል ፕሪፓሬሽን ማለት ሪዞማል በከፍ በምግብ እጥረት ሲቤር ማልኖርሽድና ዲሃሪያ ሲኖራቸው የምንላዘጋጀው ምንድን ነው ማለት ነው ሪዞማል ይባላል ማለት ነው። ሁለተኛው ቃጠሎ ወይም በበርን በቃጠሎ የተጎዱ ህመሞች ታካሚዎች ሲመጡ የምንሰጣቸው የምንሰጠው ፍሉድ ፓርክላንድ ፎርሙላን በመጠቀም ይ ይሄ ፓርክላንድ ፎርሙላ የምንለው ምንድን ነው? አራት ኤሚል ሲባዛ ቦዲ ሰርፌስ ኤሪያ ሲባዛ ቦዲ ዌት የምንባላለን ማለት፣ ፎር ኤሚል ታይምስ ቢኤስኤ ወይም ቦዲ ሰርፌስ ኤሪያ ታይምስ ቦዲ ዌት ነው። በሱ አባስቶ ለስምንት ሰዓት የመጀመሪያውን ሃምሳ ፐርሰንት እንሰጣለን። ለ16 ሰዓት ደግሞ ቀሪውን 50 ፐርሰንት እንሰጣለን ማለት ነው። ሌላው ምንድነው ደግሞ የኩላሊት መድከም ወይም ደግሞ ሪናል ፌረል አለባቸው ታካሚዎች ፍሉድ ሪስትሪክትድ ነው ማድረግ ያለብን። ምንድነው ሪስትሪክትድ አድርገን ግን ምን ማድረግ አለብን ያለብን ዩሪን አውትፖታቸውን ፎሎ ማድረግ ያስፈልጋል ማለት ነው። በመጨረሻም ምንድነው ከመጠን በላይ ፍሉድ አንድ ታካሚያችን ፍሉድ እየወሰደ የውሃ ምግብ እየወሰደ ዋርኒንግ ሳይን ኦፍ ፍሉድ ኦቨርሎድ የሚሉትን ነገሮች በደንብ ማየት ያስፈልጋል ማለት ነው። ብዙ ጊዜ በተለይም በታካሚዎችና እና በአስታማሚዎች ላይ የሚታየው ነገር ምንድን ነው? የታካሚው የህመምተኛው ብዙ ምግብ ብዙ የውሃ ምግብ እየወሰደ አይደለም ብሎ ማሰብ እና ሐኪሙን ወይም ደግሞ የሌ የጤና ባለሙያውን ተደጋጋሚ ጊዜ መጠየቅ እንዲሁም ብዙ የውሃ ምግብ ሲወስድ መደሰት ወይም ዝም ብሎ ማየት አይ ጥሩ አርጎ ወስዶታል ማለት ይሄ፣ ጥሩ አርጎ የጠጣው ተጠምቶ ነበር ምናምን የማለት ነገር አለ። ይሄ በጣም ስህተት ነው። ሁልጊዜ የውሃ ምግብ በፍጥነት መውሰድ ጥሩ አይደለም። ምክንያቱም አንዳንዴ ከሴሎች ወጭ ወጦ ሌላ ፍሉድ ኦቨርሎድ ሊያመጣብን ይችላል ማለት ነው። ወይም ከመቀመጠን በላይ የበዛ የውሃ ምግብ መውሰድ የራሱ ችግር ያመጣል። ስለዚህ እያንዳንዱ ባለሙያ የሳይን ኦፍ ፍሉድ ኦቨርሎድን በሚገባ ማየት አለብን። አንደኛው ለምሳሌ ምንድነው? የእግር አካባቢ ማበጥ ነው። የአይንቆ ማበጥ፣ የፊት ማበጥ ይኖራል። ለመተንፈስ መቸገር እንዲሁም ክራክል ሳውንድ ይኖራቸዋል ማለት ነው። እነዚህ ክሊኒካል በደንብ ከታዩ በቶሎ ማስቆምና ሌሎች ማኔጅመንቶችን የፍሉድ ኦቨርሎድ ማኔጅመንቶችን ማድረግ ያስፈልጋል ማለት ነው። ለዛሬ ሁሉም ሰው ስለሚያውቀው ስለ ፍሉድ ቴራፒ ወይም የውሃ ምግብ ሕክምና ለማየት ሞክረናል። ምናልባት ጥያቄዎች ካሏችሁ ይሄ የጤና ባለሙያዎች ልትሆኑ ትችላላችሁ፣ አስታማሚዎች ልትሆኑ ትችላላችሁ። ሌሎችም የጤና ጉዳይ ይሄ ጉዳይ የሚመለከታችሁ ጥያቄ ያለ እዚህ ላይ የምትሉ ሰዎች ካሉ ኮሜንት ቦክስ ላይ ያስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ በቸር ቆዩኝ።